መጽሐፎች ለምንድን ነው የቀደድሽው? እሱ ነው እንዲህ ስራሽን ማቃለልች ነው። መጽሐፎች ማለት ለእኔ ጓደኞቼም የእውቀት አባቶቼ ማለት ናቸው። ለምንድን ነው እንደዚህ ያደረግሽው? ኤቢ እኮ ናት፣ ቅደጁ ልቅረጽሽ ብለኝ። ኤቢ ምን? እሷ ነች የሆነ ቲክቶክ ላይ ትሬንድ ምናምን ተጀምሯል፣ ልቅረጽሽ ና እየቀደሽ ቀርጽሽ፣ ከዛ ያለቅሻለሁ ታዋቂ ትሆኛለሽ ምናምን አለች፣ ተንኮለኛ ቆይ መጣ እዚ ጠብቂ። ብርግድ አውቃ ነ እንድቀዳ ያደረገች አውቃ ነዋ የቀረፀች። ዛሬ እዚሁ ቤት የመጀመሪያው ፋይት ይካሄዳል። እኔ አባትሽ ነው። የሚጠቅምና የሚጎዳሽን ነገሮች በሙሉ ጠቀቅ ያውቃል። ስለዚህ ታገሽ። አረ እባክህ ውጭ፣ ውጭ አባቴ ቤት ቤት አሳዳጌ

ደና ሴት እንኳን አይመርጥም ናኪ። ወደ ቁጭ በሉ ፈገግ ጣ ከ አስራ ስምንት አመት ቆይታ በኋላ ወደ ቤተሰቦቿን የሚያምሩ እንደዚህ ፍልቅልቅ ድምቅ ፍክት ያሉ እህቶች፣ ቤተሰቦች አግኝታለች። እስኪ ውድ ቤተሰቦች እንኳን ደስ አለሽ ይበሏት። ምናልባትም መቶ በመቶ ጥያቄዎቿ ባይመለሱም እንኳ እግዚአብሔር ይመስገን በጣም ደስ በሚል ሁኔታ እንግዲህ አሪፍ ጊዜ ላይ ነው ያለችው ማለት ነው። ዳጣ እንግዲህ እንዳያችሁት ባለፈውም ክፍል አባቷን አግኝታ አባት ሞገስ ነው እንግዲህ አባት የሁሉ ነገር እራስ ነው፣ የቤቱ የቤተሰቡ፣ የልጆቹ ሁሉ ነገር እንግዲህ። ከብዙ ናፍቆት ከብዙ መከራ እሷም ጥያቄዋ ትክክል ነው። እሱም ደግሞ እንግዲህ ያቀረበው ምክንያት ይሄን ያክል ያው እንግዲህ እሱ እንደሚለው ወንድሙ አውጥቶ እንዴት አላት አጋጣሚ የተወለደችው የነበረው በአጋጣሚ እንደነበረ ነው። እና እሱ ነገር ትንሽ እንትን ያደርጋል ማለት ነው እንግዲህ። እሱንም ደግሞ ወይጅልኛ ላላትም ሁኔታውን ታሪኩን ስትነግረው እንግዲህ እሺ እንየው ብሎ እንግዲህ ብዙ ነገሮች አሉ እነሱ ስለሚስተካከሉ ተረጋጊ፣ ዲኤንኤም ካስፈለገ እሱን ነገር እናደርጋለን፣ ግን እስከዛ ጊዜና ሰዓት ስጪ ብሎ እንግዲህ ወደ ቤቱ አስገብቷታል። ያ ማለት ዝሮ ዝሮ ተቀብሏታል። ውስጡ ደንግጧል። ሲያገኛት ማለት ነው። የመጀመሪያው እሱ ነው ማግኘቷ በጣም ደስ የሚል ነው ማለት ነው። በሁለተኛ ደረጃ ደግሞ እኔ እስኪ እናንተን ሀሳብ፣ አስተያየታችሁን እጠብቃለሁኝ በኮሜንት አስቀምጡልኝ የዲያጣ እናት ሰራተኛዋ ነች የምትሉ ምክንያቱም እነጋሽ ደረጀ ቤት የምትሰራ ሰራተኛዋ እሷ ነች እርግጠኛ የዲያጣ እናት የመጀመሪያ ዲያጣ ቤቱን አባቷ በሩን ሲከፍት የመጀመሪያ በሩን እንደውም እሷ ክፍት አድርጋ እሱን ገፍትራው ስትገባ እቤት ተንድርድራ እቤት ስትገባ እሷ ደረጃ ላይ ሆና ሰራተኛዋ እያየቻት ነበረ። በዛም እንግዲህ ግብት ስትል ፊት ለፊት ከቤተሰቡ ጋር ስትፋጠጥ እሷም እያየቻት ነበር ስታያት በጣም ነው የደነገጠችው። አይታችኋት ከሆነ ጋይስ በጣም ማለት ነው፣ በጣም ነው የደነገጠችው። እኔ እንዲያውም እንዲህ በቃ ወዲያው ልጄ ብላ ራሱ የምታቅፋት ነበር የመሰለኝ። በቃ ፊልም አይታችኋት ከሆነ እንትሏ የሆነ ያሳየቸው አክት በጣም ነበር የሚያስገርመው፣ የሚያስደምም ነበረ ማለት ነው። እናትዬዋና ሌሎቹ ቤተሰብ ምንድና ተብዲናት ምናምን ምናምን እያሉ እንትን ሲሉ እሷ ግን ታንጀቷ ነበር የደነገጠችው የነበረው። ከዛ ሁለተኛ ደግሞ ከሱ በመቀጠል ደግሞ ትናንትና ቀሚስ ለብሳ ዳጣ እንግዲህ ፏ ብላ እንግዲህ የሴቶቹን መልክ ይዛ መታለይ እንግዲህ አባቷ ልብስ ቀይሮላት እንግዲህ አሰማሙራት ፏ አድርጎ ይዟት መጥቷል። እንግዲህ ቀሚሷን ለማብሳት ስትመጣ ቤት ውስጥ አባቷ ጋ ቤት ውስጥ ግብት ሲሉ ቡና ተፈልቶ ልክ ድረስ ሲሉ በጣም ነበረ የደነገጠች። አይታቸዋ ከሆነ ያየቻት በቃ በስስት ስታያት ህይወትማ በቃ በቃ ስታያት በስስት ነው። በቃ የሆነ ውስጧ ላይ ውስጧ የነገራት ነገር አለ የሚል ስሜት ነው ያለኝ። ስታያት በቃ በጣም የሆነ ፍዝዝ ድንግዝ ብላ በባለፈውም ዳጣ ሄዳ ኩሽና ገብታ ምን ላግዝሽ ምንድን ምናምን ብላ ኩሽና ከእሷ ጋር ስትሄድ ድንግጥ ብላ በቃ ካየቻት በኋላ እራሱ በቃ በኋላ ነው እንደገና ተመልሳ እዚህ ቤት ለመኖር ማድረግ ያለብሽ ነገሮች ከአቤጊ ጋር መስማማት ያለውን ነገር ይህን ነገር ማድረግ አለብሽ ብላ የነገረቻት ማለት ነው። እና እኔ እንደምለው ከሆነ በቃ በጣም ነው በቃ ደስ አስደስታ የሆነ ስታያት በጣም ነው ደስ የምትላት ምናምን በቃ ከምላችሁ በላይ ማለት ነው። እችኛዋ ግን እናትየዋ እንግዲህ ጋሽ ደረጃ ባልተቤት ደግሞ ጥሩ ፊሊንግ እየተሰማት አይደለም። ሲቀጥል ልጅቷ ደግሞ እች ኤቢ የምትባለዋ ልጅ በስማምተንኮሏ ድረስ ነው እንግዲህ አይታችኋታል። ዮናታን መጽሐፍ እየቀደርሽ ቪዲዮ ስሪ እና ፌመስ ትሆኛለሽ፣ ቲክቶክ ላይ ታዋቂ ትሆኛለሽ ብላ እንግዲህ መጽሐፏን አስቀድዳዋት ነበረ። ከዛም እንግዲህ ዮናታን ሲመጣ መጽሐፍን ይውቀዳል፣ ህዳጣ ብሎ ቪዲዮን አሳይተው ነበረ። ለምን ቪዲዮ ቀረጽሻት ታዲያ ቪዲዮ እንዴት እንትን አለ ሲላት፣ እሱ ለራሱ አይ የአንተ ብነግር ስለማታምን አይተ እንዲታምን ብዬ ነው ብላለ። እንደዛ ብላ ነበረ። ከዚ እናቷም ነግራት ነበረ። እናትየዋም እንግዲህ እሷ ጋ ምን እንዳትነጋግር ለአባት ሲመጣ በቃ ለጋሽ ደረጃ ጨርስ ያለው ነገር ንገረው፣ ከዛ በኋላ የሚያደርስበት ያደርሳታል ስትል ነበረ። ግን እሱ በተተናን በተሞላበት ዮናታን፣ በነገራችን ላይ ዳጣ በጣም ነው የተመቸችው፣ ገና የመጀመሪያ ስትገባ ዋው የሆነ ነገሯ የሆነ ነገሯ ደስ የሚል ነገር አላት ብሎ ነበረ። ምኗ ሆነች? እቺ የምታምረው እቺ ጨፍራራ ቺ ጨፍራራ እቺ አለባበሷ እቺ ብዴ መሰለች ምናምን ምናምን ሲሉ ነበረ። እና አላቅም ብቻ ግን የሆነ ነገር ደስ ይላል እያለ ነበረ። እንግዲህ ትናንትና ደግሞ ቀሚስ ለብሳ ስትመጣ ዋው ነው ያለው። ዋው አፉን ዋው በጣም ነው የምታምረው፣ በጣም ነው ያመረባት ሲል እናትዬ እንግዲህ ምናምን የሚያምረው እያለች ነበረ። እንግዲህ እናት ይሄ ልጅ ኮ ነግሬሻለሁኝ በጣም ችግር አለበት ብላ ነበርና ወንድ ልጅ እንደዛ አይባልም ታይ ያልቻት ማለት ነው። እሺ ብላ እንግዲህ ከዛም፣ እኔ እንደዛ አልጠበቅኩም በጣም ነው ያመረባት ነው ያላት ማለት ነው። ከዛም እንግዲህ ክላሴ ነው ብሎ ለምን መጽሐፌን ቀደርሽ መጽሐፎቼ፣ ማለት ህይወቶች፣ ህይወቴ ናቸው ያን መጽሐፌን ማለት ምናምን ብሏት ነበረ። እንግዲህ ዳጣም እንዴ እንደሱ እኮ አይደለም እንግዲህ ኤቤናት ቀደጅ ያለችኝ ብላው ስትነግረው እች ተንኮለኛ ነው ያለው ማለት ነው። ፊቱንም ጠርጥሮ ነበር። ሲቀጥል ደግሞ ለሰራተኛዋ ሂዶ ሲነግራት እሱ ዳጣ እኮ መጻፌን ቀደደችብኝ ስላት አይ አይመስለኝም፣ ይቺ ልጅ ጋር ተቀራረባችሁ እንደምናምን ምናምን እያለችው ነበረ ለራሱ ማለት ነው። ያው ከዛም በኋላ እንግዲህ ተመልሰው እሷም ሂዶ አምጥቷታል፣ ጠብቂ ብሎ ኤቢን አምጥቷታል። እንግዲህ ዳጣም የመጀመሪያው ፋይቲንግ እዚህ ቤት የመጀመሪያው ፋይቲንግ ዛሬ ተጀመረ ብላ እንግዲህ እጇን፣ ጡንቻዋን ወጥራ፣ እንትኗን ቀስራ፣ ምን አባሽ ብላ እጇን ሰቅስቃ እንትን ብላለች ማለት ነው። እንግዲህ እንደምትቦክሳት አልጠራጠርም ያው እንግዲህ በገላጋይ እንትን ይባላል ያው ቤቱ እንደሚበጠበጥ ነው ከዛም እንግዲህ ያው እናትየዋ ደግሞ እቺ ልጅ ትጣሊ ነው የምትለው ብቻ ትንሽ ነገሮች ቻለንጅ ይሆናሉ ብዬ አስባለሁኝ ብቻ ግን የሆነው ነገር ሆኖ እንግዲህ ዳጣ ብቻ በአንድ በተለየ መልኩ ቤተሰቦቿን አግኝታለች በተለይ አባቷ በጣም ነው ደስ ያለችው በተለይ ደግሞ ወደ ሱቅ እየሄዱ ሳሉ እንግዲህ የሆነ ተራ አስከባሪ ነገር የሆነ ሰው ምናባ ከአንተ እጅል ብሎ አባቷን ሰልቦት ነበረ። ከዛም እንግዲህ ላጥ ብላ ወርዲያ ያውን ያረጋችሁን አይታችኋል ማለት ነው። ረጋገጠችው መታችሁ ሳይሆን ረጋገጠችሁ ነው የሚባለው። እና አባትየውም እንግዲህ ቆይ ለምን ብለሽ ነው እንደዚህ ምታደርጊ ስላት እንዴ ታዲያ ንተን እየሰደ በዚህ ምል በለው ምን ማለት ነው ማነው እሱ የሚሳደበው ነው ያለችው ማለት ነው። እንግዲህ አንተ አስኮናኝ አሳዛኝ ብላ ነው እዛው ልትጨርሰው ብላ እንዲ አሳዝኗት ሁኔታዎቹ ማለት ነው። ዳጣ ዳጣ እኮ እናት የምርጥ ሰው ነች በነገራችን ላይ። እዛም ምሳሌ ድራማ ላይ በቃ ዋና የድራማው ድምቀት ነበረች። የድራማው ድምቀት ናት። አሁንም ስቲል እየተቀጠለች ነው። በእርግጥ ግን እና በጣም የሆነ የተለየ አሪፍ ደስ የሚል ባህሪ እና እንትን አላት። እንግዲህ ደግሞ በቀጣይ ያው የሚጠበቀው አባቷ ልጅ ነሽ ብሎ እንግዲህ ያለውን ነገር አንደኛ ይፋ ማውጣት አለበት። ሁለተኛ ደግሞ የእሷ ጥያቄዎች ያልተመለሰላት ጥያቄ ስለ እናቷ ስትጠይቀው ሁሌም ተረጋጊ ይላታልና እሱ ጥያቄ ደግሞ ሊመለስላት በጣም ትፈልጋለች እሷ። እኔ አባትሽ አይደለሁኝ፣ ተረጋጊ፣ የሚጠቅምሽና የሚጎዳሽን ነገር እኔ ጠንቅቄ አውቃለሁ። ስለዚህ ለዚያም ጠብቂኝ ረጋቤ ብሏታል። አረ እባክህ ውጭ ውጭ፣ አባቴ ቤት ቤት፣ አሳደጌ ማና አንተ ያለሽ ነበረ። እንግዲህ እኔ ዘና እያረገችኝ ነበረ። እንግዲህ በቀጣይ ክፍል ውድ ቤተሰቦቻችን ላይ ላይክ፣ ሰብስክራይብ እያረጋችሁ ጠብቁን። በቀጣይ ደግሞ በአዲስ ቪዲዮ እንገናኛለን። የዱር ምልክቷን በማጥቆር ሁሉም ኖቲፊኬሽን እንዲደርሳችሁ አድርጉ። ስለምትከታተሉኝ አመሰግናለሁ።